መንግስት ከጤና ባለሙያዎች ተወካዮች ጋር ልነጋገር እንደሆነ ተነገረም። የኢትዮጵያ ሰብአዊ መብቶች ኮሚሽን መንግስት ጋር እየተነጋገረ መሆኑን አስታውቋል። የኢትዮጵያ ጤና ባለሙያዎች ማህበር ይህንን አረጋግጧል። የኢትዮጵያ ሰብአዊ መብቶች ኮሚሽን ከረጅም ጊዜ ዝምታ በኋላ ስለ ጤና ባለሙያዎች አድማ ዝምታውን ሰብሯል። ጉዳዩ በውይይት እንዲፈታ ጥረት እያደረገ እንደሚገኝም አስታውቋል። የሕክምና ባለሙያዎች ተወካዮችንና መንግስትን ማነጋገሩን አስታውቋል። በአዲስ አበባ በከፊልናም ሙሉ የስራ ማቆም አድማ ከተደረገባቸው ሆስፒታሎች መካከል ጥቁር አንበሳ፣ ቅዱስ ጳውሎስ፣ ቅዱስ ጴጥሮስና ዳግማዊ ምኒሊክ ሆስፒታሎች በከፊልና ሙሉ የስራ ማቆም አድማ መደረጉን ማረጋገጡን ኢሰመኮ አስታውቋል። የኢትዮጵያ ጤና ባለሙያዎች ማህበር በኢሰመኮ አማካኝነት ድርድር ለማድረግ ጥረት የተደረገ እንደሚገኝ አስታውቋል። የጤና ባለሙያዎች ጥያቄያችን አልተመለሰም በሚል እያደረጉት ባለው ስራ የማቆም እንቅስቃሴ ሙሉ በሙሉ ስራ ያቆሙ ሆስፒታሎች መኖራቸውን የኢትዮጵያ ጤና ባለሙያዎች ማህበርም ገልጿል። ለአብነትም ጥቁር አንበሳ ሆስፒታል፣ ቅዱስ ጴጥሮስ ሆስፒታል፣ ወላይታ ሶዶ ስፔሻላይዝድ ሆስፒታል ሙሉ የሥራ ማቆም አድማ መምታታቸውን ማኅበሩ አስታውቋል። ፖሊስ በአዲስ አበባ በታሰሩ የጤና ባለሙያዎች ላይ ለምርመራ የጠየቀው የ12 ተጨማሪ ቀን ተፈቀደለት። ሁከትና ብጥብጥ በማነሳሳት ወንጀል እንደተጠረጠሩ ተገልጿል። ከጸረ ሰላም ኃይሎች ጋር በመመሳጠር በመደራጀት እንዲሁም ተልእኮ በመቀበል በከተማው ውስጥ ከፍተኛ የሆነ አመፅ እንዲሁም ሁከትና ብጥብጥ እንዲነሳ ለማድረግ የሚል ክስ ቀርቦባቸዋል። በውጪ ሀገራት ሆነው ከሚንቀሳቀሱ ጸረ ሰላም ኃይሎች ጋር በመተባበር የሚል ክስም ፖሊስ አቅርቧል። የመብት ጥያቄ ያነሱ ሙያተኞችን አስረው እንደ መደራደሪያነት ማቅረብ አግባብ አይደለም፣ ስል የአማራ ክልል የጤና ባለሙያዎች ማህበር ኮነነም። የክልል የዞንና የቦርድ አመራሮች የጤና ባለሙያዎችን በመሰብሰብ ጓደኞቻችሁ ከእስር እንዲለቀቁ ስራ ጀምሩ ብለው እንደ ተደራደሩና ሠራተኞችም ስራ ሲጀምሩ ባለሙያዎችን ግን አልለቀቋቸውም፣ ስል ማኅበሩ ገልጸዋል። የወላይታ ሶዶ ስፔሻላይዝድ ሪፈራል ሆስፒታል ጤና ባለሙያዎች ሀገራዊ ጥያቄዎች ጋር በተያዘም ከሰመኑ መንጠባጠቦች የነበረው የሆስፒታሉ አገልግሎት ከትላንት ጀምሮ አጠቃላይ ሬዝደንቶች ስራ በማቆማቸው አገልግሎት ሙሉ በሙሉ በሚባል ደረጃ መቋረጡን አስረድተዋል። ጤና ባለሙያዎቹም በትግራይ ማይጮ መቀሌ፣ አድግራትና አክሱም ሙሉ በሙሉ አድማው ተጠናክሮ ቀጥሏል። ለታካሚዎች የሚሰጠው አገልግሎት ሙሉ በሙሉ እንደ ቆመ ቀንና ሌሊት ሳይለይ በተገልጋይ ብዛት የሚጨናነቁ የትግራይ ሆስፒታሎች ከግቢው ውጪናም ውስጥ ጭር ማለቱ ተዘግቧል። በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆየውም ከጤና ባለሙያዎች የስራ ማቆም አድማ ጋር በተያያዘም ለእስር የተዳረጉት ዶክተር ማሐሌቲን ጨምሮ በዘጠኝ ሰዎች ላይ ሁከትና ብጥብጥ ማነሳሳት በሚል ክስ ተመሠረተም። በሀገር አቀፍ ደረጃ የጤና ባለሙያዎች የስራ ማቆም አድማ ላይ መሆናቸውን ተከትሎም ሰኞ ግንቦት 11 ቀን 2017 ዓ ም ረፋድ ላይ በፀጥታ አካላት ከመኖሪያ ቤታቸው ተወስደው የነበሩት አናቶሚክ ፓቶሎጂስት ዶክተር ማሐሌት ጉዑሺን ጨምሮም በዘጠኝ ግለሰቦች ላይ ሁከትና ብጥብጥ በማነሳሳትና ከጸረ ሰላም ኃይሎች ጋር በመተባበር የሚል ክስ መመስረቱን የዶክተር ማህሌት ቤተሰቦች ገልጸዋል። ለደህንነታቸው በመስጋት ስማቸውን እንዳንጠቅስ የጠየቁ አንድ ቤተሰብ አባል እንደገለጹት ዶክተር ማህሌት ግኡሽ ሰኞ ግንቦት 11 ቀን 2017 ዓመተ ምህረት ረፋድ 5 ሰዓት አካባቢ 4 ኪሎም ባሻ ወልድ ኮንዶሚኒየም ከሚገኘው መኖሪያ ቤታቸው በጸጥታ አካላት መወሰዳቸውን አስታውቀዋል። በወቅቱ ከቤት ሰራተኛዋ ውጪ በቤታቸው ማንም እንዳልነበረ የገለጹት እኚሁ የቤተሰብ አባል አንድ የአዲስ አበባ ፖሊስ ዩኒፎርም የለበሰናም ሲቪል የለበሱ ቀሪ አራት በአጠቃላይ አምስት የጸጥታ አካላት ቤታቸው በመግባት ያለ ፍርድ ቤት መጥሪያም እንደወሰዷቸው ተናግረዋል። ሁለት የእጅ ስልካቸውን ወዲያውኑ ነበረ የወሰዱት ያሉት እኚሁ የቤተሰብ አባል ወዲያውኑ ተደውሎላቸውም በጸጥታ አካላት መወሰዷን እንደሰሙ ነገር ግን በወቅቱ የት እንደተወሰደች ማወቅ አለመቻላቸውን አክለዋል። ከታች ካሉ የኮንዶሚኒየም ጠባቂዎች የአዲስ አበባ ፖሊስ ዩኒፎርም የለበሰና ሲቪሎች እንደወሰዷት ስለነገሩን የፌዴራል እንዳልሆነ በመረዳት ሰፈር ካለ ፖሊስ ጣቢያ ነበረ ፍለጋችንን የጀመር ነው ያሉት ግለሰቡም ከዚያ በመቀጠል ወደ አዲስ አበባ ፖሊስ ኮሚሽን ዋና መስሪያ ቤት መሄዳቸውን ይናገራሉ። እዛ ሲደርሱም ዶክተር ማህሌትን እንዳገኘቸው ገልጸው የሚያስፈልጋትን ነገር እንዲያመጡላቸው በመጠየቃቸው እንደተባሉት የሚያስፈልጓትን ምግብና ብርድ ልብስ እንደወሰዱላቸውም አስረድተዋል። በማግስቱም ቤታቸው በጸጥታ አካላት መበርበሩን ገልጸው ሁለት የዶክተር ማህሌት የግል ላፕቶፓቸው እንደተወሰደም አመላክተዋል። አናቶሚክ ፓቶሎጂስት ዶክተር ማህሌት ጉዑሽ በትላንትናው ዕለት ማለትም ግንቦት 13 ቀን 2017 ዓ.ም በፌደራል ከፍተኛ ፍርድ ቤት አራዳ ምድብ ችሎት መቅረባቸውን የገለጹት የቤተሰብ አባሉም ዶክተር ማህሌትን ጨምሮ በዘጠኝ ሰዎች ላይ ሁከትና ብጥብጥ በማነሳሳት ክስ እንደተመሰረተባቸው ገልጸዋል። በተጨማሪም በስራ ማቆም አድማው የሕመሟን ህይወት እንዲያልፍ አድርገዋል በሚል ክስ እንደቀረበባቸው ተናግረው ይሁንና ዶክተር ማህሌት ልጅ ከወለዱ በኋላ ከሚሰሩበት ቢዥን ከተሰኘ የግል ክሊኒክ ስራ ካቆሙም ዓመት ከስምንት ወር እንዳለፋቸው በመግለጽ በሥራ ማቆም አድማው ላይ ተሳታፊ አልነበሩም ሲሉ ክሱን አስተባብለዋል። እኚሁ የቤተሰብ አባል አያይዘውም ምርምራ እስከሚደረግ የ12 ቀን ቀጥሮ ፍርድ ቤቱ እንደወሰነ ገልጸው ክሱ ዶክተር ማህሌትን እንደማይወክል ተናግረዋል። ሚዲያችን የተመለከተው የዶክተር ማህሌት ጉሽ የክስ መዝገብ በዶክተር ሳሙኤል ኃይሉ ተወልደ መድህን ስም የተከፈተ ሲሆን እውከትና ብጥብጥ በማነሳሳት ከጸረ ሰላም ኃይሎች ጋር ተባብረው የከተማ አመፅ በመቀስቀስ ህዝብና መንግሥት የጣለባቸውን ኃላፊነት ወደ ጎን በማድረግ ህመማንን አናክምም በማለትና የእጅ ስልኮቻቸውንና ማኅበራዊ ሚዲያን በመጠቀም ብሔርን ከብሔር የሚያጋጩ መልእክቶችን በማስተላለፍ የሚሉ ክሶች ተካቶበታል። ፍርድ ቤቱም የሰነድ ማስረጃዎችን ለማሰባሰብ የምስክሮችን ቃል ለማሰባሰብ እንዲሁም በሚሰሩበት የሕክምና ተቋም በተፈጠረ መስተጓጉል የተነሳ የሰው ህይወት ማለፉን በተመለከተ ስለተገኙ መረጃዎች እስኪጣራ ድረስናም በሌሎች በተዘረዘሩ ምክንያቶች የ12 ቀን ቀጥሮ ወስነዋል። አናቶሚክ ፓቶሎጂስት ዶክተር ማህሌት ጉዑሽ በቁጥጥር ስር የዋሉት የኢትዮጵያ የጤና አጠባበቅ ስርዓት ላይ የሚያጋጥሙ ችግሮችንናም የጤና ባለሙያዎች የስራ ማቆም አድማ ምክንያቶችን ለቢቢሲ ፎከሶን አፍሪካ አስተያየት መስጠታቸውን ተከትሎ ነው። በወቅቱ በሀገራችን ያለው የጤና ስርዓት የግብዓት ችግር ያለበት ነው ያሉት ዶክተር ማህሌት በተለይ ልክ እንደ ፓቶሎጂ ክፍላችን አንኮሎጂ ክፍል ከአስርት ዓመታት በላይ ያልተለወጡ ትልልቅ ችግሮች አሉብን ስሉ አስረድተዋል። በተጨማሪም የህክምና ባለሙያዎች እያጋጠሟቸው ስላለው የገንዘብ ችግር የሚያነሱ ሲሆን የቤት ክራይና የትራንስፖርት ክፍያን መክፈል አልቻልንም። ባለፉት ጥቂት ወራት መንግስት ባደረገው የኢኮኖሚ ለውጥ ለመኖር ተቸግረናል ሲሉም አክለው ነበረም። ስለ ስራ ማቆም አድማው ሲናገሩም ድንገተኛ ክስተት ነው። ስሜታዊ እንድንሆንና ይህን እንቅስቃሴ እንድናደርግ ያደረገን አደረጃጀት የለም ብለዋል። አክለውም በአገሪቱ ሁሉም ነገር ጨምሯል። ነገር ግን ደሞዛችን አሁንም እንደቀደመው ነው። ስለዚህ ከዚህ በላይ በዚህ መንገድ መኖር አንችልም ብለዋል። በመላ ሀገሪቱ የተጀመረው የጤና ባለሙያዎች የስራ ማቆም አድማም በቀጠለበት በአሁኑ ሰዓት የኢትዮጵያ ጤና ባለሙያዎች ንቅናቄ ሙሉ በሙሉ የስራ ማቆም ጥሪ ማስተላለፉን ተከትሎም በአዲስ አበባና በክልል ከተሞች በሚገኙ አንዳንድ ሆስፒታሎች የሕክምና አገልግሎቶች መስጠት ማቆማቸውን መዘገባችን ይታወሳል። ይህን ተከትሎም በተለያዩ የኢትዮጵያ አካባቢዎች የሚገኙ በርካታ የጤና ባለሙያዎችና የህክምና ተማሪዎች ስራ የማቆም አድማ ጋር ተያይዞ የጤና ባለሙያዎች በቁጥጥር ስር መዋላቸውንና ጫና እየደረሰባቸው መሆኑን ባለሙያዎችን ዋቢ በማድረግ በተከታታይ ዘገባ ማቅረባችን አይዘነጋም። አምኒስቲ ኢንተርናሽናል በበኩሉ በተለያዩ የኢትዮጵያ አካባቢዎች የጤና ባለሙያዎች በጸጥታ ኃይሎች በዘፈቀደ እየተያዙ ነው ሲል አስታውቋል። የድርጅቱ የምስራቅና ደቡባዊ አፍሪካ ቀጠና ጽህፈት ቤት ለሚዲያችን በላከው መግለጫም የጤና ባለሙያዎች ላይ የተወሰደው እርምጃ ብቸኛ ክስተት ሳይሆን የሰብአዊ መብት ተሟጋቾችንና ጋዜጠኞችን ኢላማ ማድረግን ጨምሮ በባለስልጣናት በተደጋጋሚ ተቃዋሚዎች ላይ የሚወሰዱት እርምጃ ሰፊ አካል ነው ብለዋል። በተጨማሪም ጉዳዩ እልባት እንዲሰጠው የሚጠይቁ መግለጫዎች በበርካቶች ዘንድ እየተጠየቀ ይገኛል። የኢትዮጵያ ነርሶች ማህበር በሰጠው መግለጫም ጤና ሚኒስቴርና ባለድርሻ አካላት አፋጣኝ ውይይትና የመፍትሄ አቅጣጫ በማስቀመጥ መፍትሄ አካል እንዲሆኑ ስል ጠይቋል። ጥያቄ ጠይቃችኋል ወይንም አስተባብራችኋል በሚል በእስር ላይ የሚገኙ አባላት እንዲፈቱ፣ በተቋማትም ሆነ በሌሎች አካላት የሚደረጉ ዛቻና ማስፈራሪያዎችም እንዲቆሙ አሳስበዋል። የትግራይ ሕክምና ማህበር ግንቦት 10 ቀን 2017 ዓ ም ለጤና ሚኒስቴር በጻፈው ደብዳቤም የጤና ባለሙያዎች ዘርፈ ብዙ ችግሮች ሲያጋጥሟቸው መቆየታቸውን አስታውቆ አሁን ግን ችግራቸው ከአቅም በላይ እየሆነ በመምጣቱ በአገር አቀፍ ደረጃ ጥያቄዎችን አንስተዋል ብለዋል። መንግሥት ለጤና ባለሙያዎች ጥያቄና መብት ተገቢውን ትኩረትና ምላሽ ከመስጠት ይልቅ በአንዳንድ አገሪቱ አካባቢዎች የጤና ባለሙያዎችን ጥያቄ እየጣሰም ተገቢ ያልሆነ እርምጃ እየወሰደ መሆኑን ማኅበሩ በደብዳቤው አስታውቋል። በተመሳሳይ የኦሮሚያ ሐኪሞች ማኅበር በበኩሉም ግንቦት 11 ቀን 2017 ዓ ም ባወጣው መግለጫው በጤና ባለሙያዎቹ እየተነሱ የሚገኙ ጥያቄዎችን እንደሚደግፍ ገልጾም እየተፈጠረ ያለው ሁኔታ ተባብሶ ጉዳት ከማስከተሉ በፊት ውይይቶች እንዲደረጉ እና እርምጃዎችን እንዲወሰዱ ጠይቋል። ይህ በእንዴ እንዳለ የመብት ጥያቄ ያነሱ ሙያተኞችን አስረው እንደ መደራደሪያነት ማቅረብ አግባብ አይደለም ስል የአማራ ክልል ጤና ባለሙያዎች ማኅበር ኮንንም በባህር ዳር ከተማ በታሰሩ ስድስት የጤና ባለሙያዎች ላይ የፍርድ ቤት ትዕዛዝ ተፈጻሚ እንዲሆን ማኅበሩ ጠይቋል። በባህር ዳር ከተማ በሚገኙት በአዴ ሰለምና ፈለገ ሕይወት ስፔሻላይዝድ ሆስፒታል ይሰሩ የነበሩም ስድስት ጤና ባለሙያዎች ባለፈው ማክሰኞ ግንቦት አራት ቀን 2017 ዓ ምት መታሰራቸውን የገለጸው የአማራ ክልል የጤና ባለሙያዎች ማኅበር ዓርብ ዕለት ግንቦት 8 ቀን 2017 ዓ ምት ፍርድ ቤት ቀርበው የዋስትና መብታቸው ተጠብቆ እንዲለቀቁ ፍርድ ቤት ቢወስንም ፖሊስ እስካሁን አለቀቃቸውም ብሏል። ስማቸው እንዲጠቀስ ያልፈለጉ የማህበሩ አመራር የባህር ዳር ከተማ ወረዳ ፍርድ ቤት ባለፈው አርብ ያስተላለፈውን የዋስትና መብት ባለመፈጸሙ ማክሰኞ ግንቦት 12 ቀን 2017 ዓ.ም ምህረት ፖሊስን እንዲቀርብ አድርጎ ነበር። ፖሊስም እንደገናም አስቀጥሯል ብለዋል። ፍርድ ቤቱ የዋስትና መብታቸው ተጠብቆ ከእስር እንዲለቀቁ ውሳኔ ካስተላለፈ በኋላም ፖሊስ ለአምስት ቀናት ከፍርድ ቤት ትዕዛዝ ውጪ በእስር ማቆየቱ የሙያ ማህበሩን አሳዝኖታል። አሁንም የፍርድ ቤቱ ትእዛዝ ተፈጻሚ እንዲሆን ጠይቋል። ማህበሩም የክልል የዞንና የቦርድ አመራሮች የጤና ባለሙያዎችን በመሰብሰብ ጓደኞቻችሁ ከእስር እንድለቀቁም ሥራ ጀምሩ ብለው እንደተደራደሩ እና ሠራተኞችም ሥራ ሲጀምሩ ባለሙያዎቹን ግን አልለቀቋቸውም ስል ማኅበሩ ገልጿል። የመብት ጥያቄ ያነሱ ሙያተኞችን አስረው እንደ መደራደሪያነት ማቅረብ አግባብ አይደለም ያለው ማኅበሩ የሐኪሞች ጥያቄ በፌዴራል መንግሥት ደረጃ የሚመለስ ሆኖ ሳለም የክልል የዞንና የቦርድ አመራሮችን በመላክ ጥያቄውን ማቃለል ተገቢ አይደለም የሚል ወቀሳም ሰንዝሯል። ማህበሩም የጤና ሚኒስትር ዴታ ዶክተር ደረጀ ድጉማ ማክሰኞ በብሔራዊ ቴሌቪዥን ጣቢያ ቀርበው በሰጡት ቃል ስራ ያቆሙ የጤና ባለሙያዎች በፍጥነት ወደ ስራቸው እንዲመለሱ፣ ወደ ስራቸው ባልተመለሱ ሙያተኞች ላይ የሙያ ፍቃድ እስከ መነጠቅ የሚደርስ እርምጃ እንደሚወሰድ አስጠንቅቀው ነበረም። ሚኒስተር ዴታው ስለ ታሰሩ ባለሙያዎች ግን ያሉት ነገር የለም። ይህ በእንዲህ እንዳለ የጤና ባለሙያዎች ጥያቄያችን አልተመለሰም በሚል እያደረጉት ባለው ሥራ የማቆም እንቅስቃሴ ሙሉ በሙሉ ስራ ያቆሙ ሆስፒታሎች መኖራቸውን የኢትዮጵያ ጤና ባለሙያዎች ማኅበር ገልጿል። በስራ ማቆም እንቅስቃሴው ሳቢያ ሥራቸው የተስተጓገሉ ሆስፒታሎች አሉ ወይ ተብለው የተጠየቀው ማኅበሩ አዎ፣ ሙሉ ለሙሉ ሥራ ያቆሙ ሆስፒታሎች አሉ የሚል ምላሽ ሰጥተዋል። ለአብነትም ጥቁር አንበሳ ሆስፒታል፣ ቅዱስ ጴጥሮስ ሆስፒታል፣ ወላይታ ሶዶ ስፔሻላይዝድ ሆስፒታል ሙሉ የሥራ ማቆም እንዳደረጉ ነው መረጃ እየደረሰን ብለዋል። የሥራ ማቆም አድመው አልተደረገም የሚለው ከእውነት የራቅናም ውሸት ነው። ያላደረጉ ተቋማት ይኖራሉ ደግሞ ምንም ነገር እንዳልተፈጠረ መናገር አይቻልም ብለዋል። ጤና ተቋማትም የቋሚናም የኮንትራት ቅጥር ያወጡ ነው ለማስፈራራት እንጂ ጥያቄውን ለመመለስ አይደለም እየሄዱ ያሉት ሲል ገልጿል። ጤና ሚኒስቴር ጥያቄዎችን በማቅረብ እንቅስቃሴ እያደረጉ ካሉ ባለሙያዎች ጋር እስካሁን ምንም አይነት ውይይት አላደረገም። የባለሙያዎችን ጉዳይ በተመለከተ የተጀመረ ውይይት እንዳለ የተጠየቀው ማኅበሩ የኢትዮጵያ ሰብአዊ መብቶች ኮሚሽን ጥያቄዎችን በማቅረብ እንቅስቃሴ እያደረጉ ያሉ ባለሙያዎችን በማኅበሩ በኩል ማነጋገር መጀመሩን ገልጿል። ማኅበሩ እንቅስቃሴ እያደረጉ ያሉ ጤና ባለሙያዎችን ጉዳይም በመያዝ ከእሰመኮ ጋር እንደ ማኅበርና እንደ ቦርድ ያወራ መሆኑን የቦርዱ አመራሮችም ቅድመ ሁኔታዎችን እንዳስቀመጡ አስረድቷል። በዚህም መጀመሪያ የታሰሩ ሁሉም የጤና ባለሙያዎች ይፈቱ፣ በመግለጫ ለጥያቄዎቻችን ዕውቅና ይሰጥ፣ ከዚያ በኋላ ገለልተኛ አካል ይገኝ፣ እኛም ተወካይ እንልካለን የሚል ሐሳብ አቅርቧል ብለዋል። የምንፈልገው ሰላም እንዲፈጠርና ጤና ባለሙያው ወደ ስራው እንዲመለስ ነው። ግን ለመመለስ ቅድመ ሁኔታ አስቀምጦ ጥያቄ ያቀረቡ ያሉ ባለሙያዎችን ማነጋገር ያስፈልጋል ብለዋል። እንቅስቃሴ እያደረጉ ያሉ ባለሙያዎችም ቅድመ ሁኔታዎች ከተሟሉ ወኪላቸውን የሚያነጋግር አካል ለመላክ ዝግጁ እንደሆኑ መናገራቸውን የገለጸው ማኅበሩ የኢትዮጵያ ሰብዓዊ መብቶች ኮሚሽንም ይህንን ጉዳይ እዘዋለው አቅመለኝ እያለ ነው ስልም አስረድተዋል። ይህ በእንዲህ እንዳለ የኢትዮጵያ ሰብአዊ መብቶች ኮሚሽን ከረጅም ጊዜ ዝምታ በኋላ ስለ ጤና ባለሙያዎች አድማ ዝምታውን ሰበረም። በሕክምና ተቋማት በመካሄድ ላይ ያሉ የሥራ ማቆም አድማዎች ለሰብአዊ መብቶች ጥሰቶች በር እንዳይከፍቱ ትኩረት ሊሰጣቸውና ዘላቂ መፍትሄ እንዲያገኙ ማድረግ ይገባል። ስለ ኢትዮጵያ ሰብአዊ መብቶች ኮሚሽን አሳስበዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከግንቦት አምስት ቀን 2017 ዓ ም ጀምሮ በተለያዩ የአገሪቱ ክፍሎች የህክምና ባለሙያዎች በህክምና ተቋማት ውስጥ በማድረግ ላይ የሚገኙት የሥራ ማቆም አድማ እንዲሁም ይህንን ተከትለው በመንግሥት እየተወሰዱ ያሉ እርምጃዎች የሰብአዊ መብቶች ጥሰቶች እንዳያስከትሉ ትኩረት ሊሰጣቸውና አፋጣኝ መፍትሔ ሊያገኙ እንደሚገባም ያሳስባል ብለዋል። ኢሰመኮ የህክምና ባለሙያዎች የደሞዝና ከሥራ ሁኔታ ጋር የተያያዙ ጥያቄዎችን መንግሥት እንዲመልስ ሰጥተናል ያሉት የ30 ቀናት የጊዜ ገደብ ግንቦት 3 ቀን 2017 ዓ.ም ምህረት መጠናቀቁን ተከትሎም በመንግስትና በህክምና ባለሙያዎች በመወሰድ ላይ የሚገኙትን እርምጃዎች በመከታተል ላይ ይገኛል ብለዋል። በዚህ መሠረት ኢሰመኮ ከአዲስ አበባ በተጨማሪ ከአጋሮ፣ ከአርባ ምንጭ፣ ከባህር ዳር፣ ከፍቼ፣ ከጎባ፣ ከሐዋሳ፣ ከጅማ ከተሞች መረጃ ማሰባሰብ መቻሉን ገልጿል። ኢሰመኮ የህክምና ባለሙያዎችን በመወከል የቀረቡለትን ከተመጣጣኝ ደሞዝ ከጥቅማ ጥቅም ከሙያ እድገት እድሎች እንዲሁም ከምቹ የሥራ ቦታና የሥራ ቦታ ነጻነት ጋር የተያያዙ ጥያቄዎች ሚያዝያ 3 ቀን 2017 ዓ ም ለጤና ሚኒስትር ያቀረቡ መሆኑንና መንግሥት እነዚህን ባለ 12 ነጥብ ጥያቄዎች በተሰጠው 30 ቀናት አልፈጸመም በሚል ከግንቦት አምስት ጀምሮም የሥራ ማቆም አድማ ማድረጋቸውን ለመረዳት ኢስምኮ የህክምና ባለሙያዎችን በመወከል የቀረቡለትን ከተመጣጣኝ ደሞዝ ከጥቅማ ጥቅም ከሙያ እድገት እድሎች እንዲሁም ከምቹ የሥራ ቦታና የሥራ ቦታ ነጻነት ጋር የተያያዙ ጥያቄዎች ሚያዚያ 3 ቀን 2017 ዓ ም ለጤና ሚኒስትር ያቀረቡ መሆኑንና መንግሥት እነዚህን ባለ 12 ነጥብ ጥያቄዎች በተሰጠው 30 ቀናት አልፈጸመም በሚል ከግንቦት አምስት ጀምሮ የስራ ማቆም አድማ ማድረጋቸውን ለመረዳት ችሏል ብሏል። ትላንት አመሻሽ ላይ ባወጣው መግለጫም ኢሰመኮ ጉዳዩን አስመልክቶ ከጤና ሚኒስቴር ኃላፊዎች፣ ከጤና ባለሙያዎች ተወካዮችና ከሚመለከታቸው የመንግስት አካላት ጋር ውይይቶችን ያካሄደ ሲሆን ከፊልና ሙሉ የሥራ ማቆም አድማን ተከትሎ በአዲስ አበባ ክትትል ባደረገባቸው የጥቁር አንበሳ፣ የቅዱስ ጳውሎስ፣ የቅዱስ ጴጥሮስና የዳግማዊ ምኒልክ ሆስፒታሎች ኃላፊዎችን በማነጋገር መረጃዎችን ማሰባሰቡን ገልጿል። በዚህ መሰረት በአንዳንድ የህክምና ተቋማት በጽኑ ህመማን ማዕከል የሚገኙ ታማሚዎችን ጨምሮም በሐኪሞች እጥረት ተገቢውን ሕክምና ማግኘት አለመቻላቸውን፣ ከክልል ከተሞች ረጅም ቀጠሮ ጠብቀው ለሕክምና የመጡ ታካሚዎች ለእንግልት እየተዳረጉ መሆኑን፣ በባለሙያዎች እጥረት ምክንያት አንዳንድ የሕክምና ተቋማት ባለሙያዎችን ለረጅም ፈረቃዎች እንዲሰሩ ለመመደብ እየተገደዱ መሆኑን፣ እንዲሁም ታካሚዎች ሕክምና ለማግኘት ለረጅም ሰዓታት እንደሚጠብቁ ለማረጋገጥ መቻሉን አክለዋል። በሌላ በኩል ፖሊስ በማህበራዊ ሚዲያዎች ቀስቀሳ አድርገዋል በሌሎች በስራ ላይ ባልተገኙ ባልደረቦቻቸው ላይ ዛቻና ማስፈራራት አድርሰዋል ያላቸውን የህክምና ባለሙያዎች በቁጥጥር ስር ያዋለ መሆኑን ኢሰመኮ ለመረዳት የቻለ ሲሆን በቁጥጥር ስር የዋሉ የህክምና ባለሙያዎች አያያዝን አስመልክቶም ክትትል በማድረግ ላይ ይገኛል ብሏል። የኢሰመኮ ዋና ኮሚሽነር ብራን ዋደሎ በጤናው ዘርፍ የሚደረግ የስራ ማቆም አድማም በማህበረሰቡ የጤናና በህይወት የመኖር መብት ላይ አሉታዊ ተጽዕኖ ሊያስከትል የሚችል በመሆኑ የህክምና ባለሙያዎች ያቀረባቸው ጥያቄዎች መንግስት ትኩረት ሰጥቶ ግልጽና አሳታፊ በሆነ መንገድ መፍትሄ የሚያገኙበት ሁኔታ እንዲያመቻች እንዲሁም የህክምና ባለሙያዎችም የህብረተሰቡን የጤናናም በህይወት የመኖር መብቶችን አደጋ ላይ በማይጥል መልኩ ጥያቄዎቻቸውን እንዲያቀርቡ ጥሪ አቅርበዋል። ዋና ኮሚሽነሩ አክለውም ከስራ ማቆም አድማው ጋር በተያያዘ የሚወሰዱ አስተዳደራዊና ሌሎች ማናቸውም እርምጃዎች አግባብነት ያላቸውን ህጎችና የሰብአዊ መብቶች መሪሆችን የተከተሉ ሊሆኑ እንደሚገባ አሳስበዋል። በተጨማሪም ኢሰመኮ ከመደበኛው የሰብአዊ መብቶች ክትትልናም ምርመራ ስራው ጎን ለጎን ጉዳዩ የሚመለከታቸውን ባለድርሻ አካላት በማነጋገር ጉዳዩ በውይይት እንዲፈታ የሚያደርገውን ጥረት የሚቀጥል መሆኑንም ኢሰመኮ ገልጿል። ይህ በእንዲህ እንዳለ ሙሉ በሙሉ ስራ አቁመዋል። ሌሎች ውስን የጤና ባለሙያዎች ብቻ በሆስፒታሉ አሉ። ስራ አቁመዋል ማለት ይቻላል ሲሉ የወላይታ ሶዶ ስፔሻላይዝድ ሪፈራል ሆስፒታል ሰራተኞች ተናገሩ። የወላይታ ሶዶ ስፔሻላይዝድ ሪፈራል ሆስፒታል የጤና ባለሙያዎች አገራዊ ጥያቄዎች ጋር በተያዘ ከሰሞኑ መንጠባጠቦች የነበረው የሆስፒታሉ አገልግሎቶች ከትላንት ጀምሮ አጠቃላይ ሬዚደንቶች ሥራ በማቆማቸው አገልግሎት ሙሉ በሙሉ በሚባል ደረጃም መቋረጡን አስረድተዋል። ሆስፒታሉ ከፍተኛ ቁጥር ላለው ማህበረሰብ በየቀኑ አገልግሎት ይሰጥ እንደነበረ የገለጹት አንድ ስማቸው እንዳይገለጽ የፈለጉ የጤና ባለሙያም ከግንቦት 12 ማክሰኞ ጀምሮ ግን የስፔሻሊቲ ሐኪሞች ስራ በማቆማቸው ተገልጋዮች እየመጡ እየተመለሱ መሆናቸውን ተናግረዋል። የወላይታ ሶዶ ዩኒቨርሲቲ ስፔሻላይዝድ ሪፈራል ሆስፒታል ቺፍ ኤክስኪውቲቭ ዳይሬክተር ዶክተር ወክል ወልደ ከሬዚደንቶች በስተቀር ሆስፒታሉ አገልግሎት እየሰጠ ነው ብለዋል። ኢንተርን ሐኪሞች ቀድመውኑ በሆስፒታሉ የሉም ያሉት ዳይሬክተሩ ሬዚደንት ሐኪሞች ወደ ስራቸው እንዲመለሱ ዩኒቨርሲቲው በማስታወቂያ ጠርቷል ሲሉ ገልጸዋል። ይህ በእንዲህ እንዳለ ሥራ የማቆም እንቅስቃሴው በትግራይ ማይጮ፣ መቀሌ፣ አድግራትና አክሱም ተጠናክሮ ቀጥለዋል። ቀንና ሌሊት ሳይል ላይ በተገልጋይ ብዛት የሚጨናነቁ ሆስፒታሎች ከግቢ ውጪና ውስጥ ጭር ብለዋል። ከተረኛ የጥበቃ አባላት ውጪ ሐኪሞችና አገልግሎት ሰጪ ሠራተኞች በመቀለ ሆስፒታል የሉም። ስማቸው እንዳይገለጽ የፈለጉ የሆስፒታሉ ከፍተኛ አመራሮች እንደተናገሩት በሆስፒታሉ እየተማሩ አገልግሎት የሚሰጡ 320 ሐኪሞች ከትላንት እስከ ዛሬ በስራ ገበታቸው ላይ አልተገኙም ብለዋል። ሐኪሞች አገር አቀፉ የጤና ባለሙያዎች ስራ ማቆም እንቅስቃሴ ጥርን በመቀበል ግንቦት 12 ቀን 2017 ዓ ም ሥራ ቢያቆሙም መቼ ወደ ሥራ ገበታቸው እንደሚመለሱ ቁርጥ ያለ ቀን አላስቀመጡም። በከፍተኛ ሕመም ምክንያት ከሆስፒታሉ መውጣት ያልቻሉ ታካሚ ህመማንና ረዳቶቻቸው እንደተናገሩት በጦርነትና ጦርነት ወለድ ጦስ በተጎዳ ክልል ይህንን መሰል ስራ የማቆም አድማ የሚያስከትለው ጉዳት እጅግ ከባድ ነው ብለዋል። የጤና ባለሙያዎች ስራ የማቆም አድማ ታክለውበት ይቀርና እንዲሁ ህዝቡ ታሞ ለመታከም በህክምናና መድኃኒት እጥረት በአቅም ማነስ ምክንያት በከፍተኛ ፍዳ ውስጥ ነው የሚገኘው። ስለሆነም ሐኪሞች እባካቸውን ሰብአዊነትን አስቀድሙ የሚል ተማጽኖ አቅርበዋል። የሆስፒታሉ ከፍተኛ አመራሮች በበኩላቸውም ሐኪሞቹ ያነሱት የመብት ጥያቄ ትክክል ነው፣ መብታቸውን ግን በስራ ገበታው ሆነው መጠየቅ ይችሉ ነበረ ብለዋል። ሆስፒታሉ አገልግሎት ካቋረጠም ዛሬ አራተኛ ቀኑን ይዘዋል። በርካታ እናቶችና ህፃናት ህክምና ፍለጋ መጥተው አልተስተናገዱም። በሆስፒታሉ አልጋ ይዘው እየታከሙ ያሉም በየደቂቃውና በየሰዓቱ የሚከታተላቸው ሐኪም ስለሌለ ግራ ተጋብቷል ብለዋል። የሆስፒታሉ አመራሮቹ ለሃይማኖት አባቶችና ለአገር ሽማግሌዎች ባቀረቡት ተማጽኖ በሥራ ማቆም አድማ ላይ የሚገኙት ሐኪሞች በአስቸኳይ ተመልሰው የታማሚዎችን ህይወት እንዴት ታደጉም ሃይማኖታዊና አባታዊ ምክራቸው የሚፈለግበት ጊዜ አሁን ነው ብለዋል።